በሳዑዲ ትንሽ ተለቅ ያለ ስልጣን ላይ ያለ ሰው ሰሞኑን በስልክ አውርቼዋለሁ። ጣቢያችን ላይ እንዲመጣም ጋብዣዋለሁ። አሁን አንድ ጉዞ ላይ ነኝ አለኝ። ግብፅ አካባቢ ነበረ፣ ግን ወደ ሳዑዲ ሄጄ ከዛ ወደ አዲስ አበባ ሄዳለው ከዛ ሆኜ ላናገር እችላለሁ ብሎኛል። እና የሚለውን ስሙት ደውላ ዘርና እሽ ሊለናስ ትከላ ሳገት አለየ እና ሁሉም አረባ ክ ስለ ኢትዮጵያ የበለጠ ንገረን። ኢትዮጵያ እንዴት እናደርግ? በምን መልኩ እንሂድ? በጣም በዛ ያኒ አስበ ላ ሰብን ደውላ ዘርና ሰባ አገር በላይ ጎብኝቻ

ታላቁ በታላቁ ጌታዬ ስም እምላለሁ ማለት ነው፣ በአላህ ስም። አንዳንዶች ይከፈልሃል፣ እንዲህ የሆነ ነገር የሚሉኝ አሉ። ስለዚህ ይህንን አሁንም እየማልኮ አረጋገጥላቸዋለሁ አንድም የሚከፍለኝ ወይም ደግሞ የላከኝ ካምፓኒ የለም። ትጋምንም አንድ ብር ምንም ሸይ ማለት ምንም ማንም የሚከፍለኝም

እንደዚህ ምርጥ ምርጥ የሆኑ ነገሮችን በሙሉ እንዳይና እና በሁልጊዜ ባየሁ ቁጥር ደግሞ ለእናንተ የማያቸውን መልካም ነገሮች ማስተላለፍ፣ እንደዚሁም በጣም ጥሩ ጎኖችን በሙሉ ማየት በጣም ወስኛለሁ። በኢትዮጵያ ጉዳይ ላይ በጣም ከገረመኝ እና ደስ ካለኝ ነገር እኔ ባህሎቻቸው ደስ ይለኝ ቋንቋዎቻቸው ደስ ይሉኛል። ያላቸው ስብጥር ደስ ይለኛል። ሙምክን ፊያሻሚ ልዋ ወነ ማዕክ አንዳንድ ባህሎቻቸውን አልወዳቸውም ማለት እንትኖቹ ደስ አይሉኝም፣ ለእኔ ለእኔ አይመችኝም።

ሁሉም ሀገር፣ ሁሉም አካባቢ የተለያየ አየር፣ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ አይነት ይዘት ያላቸው ናቸው። ያ ደግሞ ይሄ ደግሞ እንዳትሰለች ያደርግሀል። የሆነ ነገር አይተህ በቃ ሁሉም አንድ አይነት ነው ጠግብ ምናምን። አሁን ለምሳሌ እኔ አሜሪካ ይገርመኛል። አሜሪካ ስትሄዱ አይታቸዋል፣ ሁሉም ግሪን ነው በተለይ እኔ ለምለሚቱ ሀገሬ ምናምን የሚባል ያው በጣም ይገርበኛል። እዚህ ሀገር ያለው የከተማ ላይ ውበት የከተማው ዛፉ ምኑ እንደ አኛ ጫካ ውስጥ የምንኖር ነው ይመስለኝ። አሁን ከዚች ከቢሮ ወጣ ብል ጫካ ነው። የሆነ ቦታ ስትሄዱ መናፈሻ ነው። ስትንሽ ዞር ስትሁን እንዳለ ዲሲ መሀል ላይ ሮክ ክሪክ ወይ የሚባል አለ። በትንሹ እስከ 30 ደቂቃ ዛፍ ውስጥ ነው የምትነዳው። እንግዲህ መሀል ከተማው ነው ማለት ዛፍ ውስጥ አንድ ቤት አታይም። ወንዝ በግራ ትናንሽ አንዳንድ አልፎ አልፎ ጎጆን የሚመስሉ ወይም ትናንሽ ቪላዎች ምናምንታ ይሆናል። እና እንዴት ነው ሰዎች እንዲህ የሚያደርጉት ብለህ ትጠይቃለህ። እና ከተማ መሀል እንዲህ አይነት ነገር መስራት በጣም ትልቅ ነገር ነው። ኢትዮጵያ ላይ ይሄም ሳይኖር እነሱ ደግሞ ባለው እንትን ተስበዋል። እና በጣም ግን እንደዚህም ሆኖ አንድ አይነት ከመሆኑ የተነሳ አንዳንዴ ትሰለቻለህ። ብትሄድ ብትሄድ ይህን ቦታ ላይ አላየሁትም እንዴት እላለህ። ያው ራሱ ነው ይመስለው በጣም ኮፒ ነው የሚያደርጉት እና

አንዳንዴ ሳውዲ ውስጥ ሆነ ራሱ የአንድ ሰራተኛ ወይ አንዲት ሴት የመጣች ሰራተኛ አንተ ጋ መጥፎ አይነት ሁኔታ ሊኖራት ይችላል። አንድ የሆነ ያለወደድክ የሆነ ባህሪ ወይም ባህል አላት

ምድረ ይባለው ጄኔራላይዝ የማድረግ ነገር ሁላችንም ጋር በቃ የሆነ ዘርን ጄኔራላይዝ ማድረግ፣ የሆነ ሃይማኖትን ጄኔራላይዝ ማድረግ፣ የሆነ ምናምን ጄኔራላይዝ ሁሉም ሁሉም አያውቁም። አሁን ለምሳሌ በተወሰኑ እንትኖች ጉዳዮች ላይ ስናወራ የሆኑ አካባቢዎች በቃ ገኔ፣ ግን ስናየው ግን እነዛ ሰዎች ምናልባት ያንተን ሀሳብ ደግፈው የቆሙ ሊሆኑ ይችላል ማሉም

ሀላ ያቡ መረተም ስ እ በይወትካል። ስለዚህ ወስነናል እንሄዳለን ይላል። አንድ ግን የፈለኩት ዋናው ሌላ አንድ በጣም ወሳኝ የሆነ አንድ ቪዲዮ አለ። እሷን ላድርግና ወደ ውይይቱ እንገባለን ኢንሻላህ። ምክንያቱ እንደነዚህ አይነት ሀሳቦች መስማታችን ትልቅ ነገር ነው። ኦኬ ይህን ወንድማችን እንስማው። ይህም እንደዛው ከአለባበሱም ከአነጋገሩም ሳውዲያዊ መሆኑን አረጋግጫለሁ ወይም አይቻለሁ። ኦኬ አንድ አገር አለ ወይም ሄዳችሁ እንድታዩት የምፈልገውና ሊረሳ የማይገባ ብዬ የማስበው እነዚህ ሰዎች ቱር የሚያደርጉ ናቸው። በአለም ላይ በሰይፍ በተለይ በክረምት ለነሱ በጣም ኃይለኛ ፀሐይ የሚሆንበት ሰዓት ማለት ነው። የእነሱ በጋ የእነሱ ክረምት ማለት በቃ ሞት ነው፣ በሙቀቱ ማለት እኛ ጋር ክረምት ሲሆን እነሱ ጋር ሰይፍ የሚሉት ማለት እነሱ ጋር በጣም ኃይለኛ በጋ የሚሆንበት የሙቀት ደረጃው አንዳንዴ ከሀምሳ በላይ የሚሆንበት ማለት ነው። እና ባለፈው ጊዜ እገልጬላችኋለሁ። እኛ ድሮ ካሴት ያለ ጊዜ ነው እኔ የነበርኩት። ካሴቱን እዚህ ላይ ረስቼው መኪናዬ ላይ ቀልጦ ጠብቆኛል። ጁሙዓ ሰግጄ እስከወጣ ድረስ ካሴቱ ቀልጦ ጠብቆኛል። ጫማዬ ያረኩበት ቦታ ጠፍቶኝ እስከ ሱቅ ለመሄድ እግሬ በጣም መሬቱ እያቃጠለኝ ስለነበረ እንዳያቃጥለኝ እነጥራለሁ፣ ግን ሁሉ ቦታ ያቃጠሎ ነው። ልክ ብረምጣር ላይ እንደሚሄድ ሰው ነው የምትሆነው። በጣም ረመጥ በለው በጣም ከባድ ነው።

አውሮፓ ኤዥያ፣ ምናምን የሚባሉ የምንሄድባቸው ኢንዶኔዥያ፣ ፊሊፒን ወይም ደግሞ ማሌዥያ ምናምን የምንሄድባቸው ማለት ነው። አውሮፓ እነዚህ አገሮች በሙሉ ጠቅልለን በአንድ እጅ ብንይዛቸው ወይም በአንድ ሚዛን ላይ ብናስቀምጣቸው وهذه الدوله في كفه ይችን ሀገር ደግሞ በዚህ በአንድ እጃችን ብናስቀምጣ ለወጅሐት ኢትዮጵያ በተለይ በኛ በጋ በነሱ ክረምት ላይ በሁሉም ሁኔታ ታሸንፋለች፣ በሁሉም ሁኔታ ትበልጣለች ይላል። የእሱን ነው የምተረጎመው በቀጥታ በጣም በራድ የሆነ መላት ብርድ የሚል በጣም ቀዝቅዞ የማያቃጥል። አሁን ለምሳሌ እኔ ኤሲ ከፍቼ ነው ያለሁት። ኤሲውን ባጠፋው እዚህ አሜሪካን ያለሁት ላበላ ሆኔ ነው የምታገኘኝ። አሁን ያለው ያውም የዘነበ ዝናብ ነበር ቅድም ምናምን ወይም ትላንት ዝናብ ነበር ምናምን። ግን በጣም ሙቀት ነው። ኤሲ አብርተ ነው ምትሄደው በመኪና። አሜሪካ ከሁለት ከሶስት ወር በፊት በጣም ብርድ ነበር። በጣም ይቆረጥን ብርድ እና ከውስጥ ትለብሳለ ከምን ትለብሳለ ምናምን። ግን እንትኑ ደስ ይላል፣ የምታየው ነገር ደስ ይላል ነው። አየሩ ግን በጣም ቤት ውስጥ ቁጭ በል ነው የሚያስብለን እና ወይም በጣም ሌተስት መኪና ሊኖረህ ይገባል ወይም የተሻለ ማለት ሙቀቱ አብዛኛው መኪና እንደዛ ቢሆንም ማለት ነው ሶ ሁሉ ነገር ሳውዲ ብትሄድ ሙቀት ሲሆን አይደገኛ ነው ብርድም አለ አንዳንዴ ብርዱ ደግሞ አንዳንድ አካባቢ ላይ ሳውዲ ደህና የሚባሉት አካባቢዎች ላይ እንደ እና አልባሃ አብሃ ምናምን የሚባሉ ቦታዎች አንዳንዴ ደግሞ ውሃው ቧንቧ ውስጥ ይደርቃል መኪና ራዲያተር ውስጥ በረዶ ይሰራል እንደዛ ደግሞ በረዶ አላቸው ማለት ነው። ብርድ ሲሆን እንደዛ ነው። ሙቀት ሲሆን ደግሞ ቅድም እንዳልኩት ትቀልጣለ እንትኑ ይቀልጣል። እንዲህ አይነት በጣም የተሽጎረጎረ ዓለም ነው አብዛኛው ማለት እንትንም ሄጃለሁ እኔ አውሮፓ ብዙ ሀገር ሄጃለሁ። ኖርዌይ አይቻለሁ። ኖርዌይ ላይ ለብርድ ይሆናል ተብሎ የተሰጠኝ ጫማ ስላልሆነልኝ እንደገና በርዶኝ የሮጥኩ ሄጄ የሆነ ሱቅ ገብቼ የሙቀት ጫማ፣ ሌላ ጫማ እንድገዛ ተገድጃለሁ። በረዶ እንዲህ እየተከመረ ምናምን ምናምን እና ፈረንሳይም አይቻለሁ የተወሰኑ ሀገሮች ይጃለው እና በጣም ነው የሚገርመው። ሰው እንዴት ነው የሚኖረው? ምናምን እያልክ እየቻልክ ከዛ ይሄ ምን ይላል ኖ ኢትዮጵያ ስትሄድ ብርዱ በጣም መካከለኛ ደስ የሚል ዝናብ፣ በየቀኑ በየሰአቱ ዝናብ ታያለህ። አንዳንዴ በረዶ ታያለህ፣ በረዶ ደስ የሚልህ ከሆነ የሚወዳድቀው በረዶ

በተለይ አዲስ አበባ ደግሞ ስትሄድ ምግብ ራሱ የምትፈልገውን ያንተን አይነት ማለት የአረቦች ምግብ ታገኛለህ። ተባረካላህ። ነፍስ አልአክል መውጁድ ህና። ልክ እኛ ሀገር ያለው አይነት ምግብ መንዲ፣ ኩዚ ምናምን የአረብ የሚጠዘድሩት ኩዚ ጂኒ ምናምን ይሉት እንትን፣ እሱን ታገኛለህ እና የመኖች አሉ፣ ሲሪያዎች አሉ የመሳሰሉት። አሁን ደግሞ በጣም የተስፋፋ ነው፣ የዚህ አይነት ምግብ ቤቶች አሉ።

ትንሽ ይቀራቸዋል። ላለሁ ይላል። ትንሽ ቅር ያለኝ ይቺ ናት። እንግዲህ አሁን እኔ ለምሳሌ ፍሬንድሺፕ ሄጃለሁ፣ ቤተሰብ ይዞ ለመዝናናት በጣም ይመቻል። አንድነት ፓርክ በጣም ይመቻል። ግን ሁለት ብቻ አይበቃም። ኢትዮጵያ ውስጥ አሁንም ሌላ በጣም የህፃናት መጫወቻዎች ያሉባቸው ምናምን። እርግጥ ነው አንድ በጣም የሚገርም የሆነ እንደ ዲዝኒላንድ አይነት በጣም ሀይለኛ ነገር እየተሰራ እንደሆነ ሰምቻለሁኝ፣ እንትን ላይ ከኤርፖርት ወደ ምንድን ነው እሱም ወደ መገናኛ የሚወስደው እነዚህ ነገሮች አንዳንዶቻችን ምናልባት እንደው አረ ተው እንጂ ምናምን ሰው እየራበው ሰው ምናምን እያለ ኑሮ እንዲው ተወዶ ምናምን፣ ይሄንን ማስቀረት የሚቻለው እንደነዚህ አይነት ሰዎችን አገር ውስጥ በማስገባት ስራ መፍጠር ነው። እነዚህ ሰዎች እዛ ሀገር ሲመጡ ሾፌር ይኖራል፣ ጋዝ ይሞላሉ። እንደገና ሆቴል ከያዙ ሆቴል ውስጥ ይሰራሉ። ሆቴሉ በደንብ ቢዚ ከሆነ ሆቴል ውስጥ የሚሰሩ ሰዎች ይኖራሉ። እነዚህ ሰዎች የሚያደርሳቸው የሚያመጣቸው የሚያሳያቸው የሚያስጎበኛቸው ሁሉ ገንዘብ ያገኛል። ስለዚህ በጣም ጥሩ ነገር ነው። ስለዚህ ለሀገር ሲባል ነው ይሄን ምለው እንጂ ሌላ ችግር የለብንም ማለት አይደለም። ይሄንን ስታወራ ልክ በቃ አንዳንዱ ስንት ተከፈለ ምናምን ሊልህ ይሞክራል። እንደዛኛው ሰውዬ ወላሂ ለአም ማንም አልከፈለኝም፣ ማንም አይከፍለኝም

እንግዲህ ያው ባህላቸውን ሃይማኖታቸውን ምናቸውን ያማከለ አይነት ቦታዎች ንጽህናውን ምኑን የመሳሰሉት ቦታዎች ሁሉ ጠብቀን በደንብ ደግሞ አዲስ አበባን ሌሎችንም አካባቢዎች በደንብ ማዘጋጀት ለቱሪስት በጣም ወሳኝ ይሆናል ማለት ነው። ስለዚህ ለቤተሰብ ይላል፣ ለህፃናት ለልጅ ምናም እናት ቤተሰብ ምናም ይዤ ለመምጣት የሚጎል ነገር አለ ብዙ ነገር ይላል። ግን እንደ ወጣት እንደኛ ይሄ ጎብኝቶ ለመመለስ ምናም የሚፈልግ እና የተለያየ ክፍለ ሀገር ምንም እየሄደ አድቬንቸር መስራት ለሚፈልግ ፕሊስ ይላቸዋል። ኢትዮጵያ፣ ሌላ ሀገር አትሂዱ። አውሮፓ፣ ኤዥያ ምናምን በሙሉ ዚጋ አላቸው። ኢትዮጵያ ዚጋ ብታደርጉ ኢትዮጵያ ትበልጣለች። ሩሑ ላ መስኡልየቲ እና በእኔ በእኔ ይሁንባችሁ ሂዱ ይላል። እኔ ተጠያቂ ሊሆን ሂዱ ይላል። ወደ ኢትዮጵያ ሂዱ። ኢትዮጵያ ታልፋለች፣ ኢትዮጵያ ታሸንፋለች። ከዚህ ሁሉ እና ይሄ የሳዑዲዎቹ ምስክርነት ነው። እንግዲህ ወንድሞች እህቶቼ፣ በጣም ደስ ስላለኝ ይህንን ላካፍላችሁ ብዬ ነው። በተረፈ ጥያቄዎች፣ ሀሳቦች፣ አስተያየቶች ካሏችሁ የእናንተ ነው። ከዚህ በኋላ የምለቅላችሁ በተቻለ መጠን የስ አዎ፣ አንዳንዴ ዘረፋ ምንም እንዳይኖር በጣም መጠንቀቅ ነው። በነገራችን ላይ ማናችሁም እዚህ ጋር ሰብስክራይብ ሳታደርጉ አትውጡ። እንደዚሁም ሼር አድርጉ። መደወል የምትፈልጉ ወንድሞች ሴቶቼ ሬዲ ነኝ። ግን ከዛ በፊት 4044946234 04 ይህንን ጣቢያችንን ዜልና ካሻፕ በማድረግ አግዙን። የኢትዮጵያ ንግድ ባንክ ላይ 1 ሚሊዮን 9905 ላይ እንደዛው የምትችሉትን በማድረግ ይህንን ጣቢያ ከፍ እናርገው። ሌላው ቀርቶ እነዚህን ሰዎች ራሱ እየጋበዘን አረቦች ቀጥረን እራሱ በራሳችን ሚዲያ ላይ የምንፈልገውን ነገር ማስነገር ማሰራት የምንችልበት አቅም መፍጠር እንችላለን። 24 ሰዓት መስራት እንችላለን። ግን ይህንን ማድረግ የምንችለው ከተባበርን ነው፣ ከተጋገዝን ነው። ስለዚህ ይህንን እንትን ይህንን ጣቢያ ከፍ እናድርገው በጋራ። ላችኋለሁ። ሁላችሁም ሳታግዙ አትጡ፣ ባካችሁ። ቴንኪዩ። በጣም እስካሁን ድረስ ስለተከታተላችሁኝ አብራችሁን ስለቆያችሁ ከልቤ አመሰግናለሁ። በተረፈ ጥያቄዎች አስተያየቶች ምናምን ካሉ ከዚህ በኋላ በዚህ ላይ መቆየት እንችላለን። ይሄ ከታዘብኩትና ካየሁት በጣም ደስ ካለኝ እንትን ነው። በነገራችን ላይ ሌሎች በጣም ብዙ አንዳንድ እንትኖች አስተያየቶች አሉ፣ በጣም ብዙ ሁሉንም ኢንሻ አላህ በተለያዩ ጊዜዎች እናመጣቸዋለን፣ እናያቸዋለን። ኦኬ፣ ከዚህ በኋላ ጥያቄዎች ሀሳቦቻችሁን እንሰማለን። ያ ዜልና ካሻፕ አራት ዜሮ አራት አራት ዘጠኝ አራት ስድስት ሁለት ሶስት አራት ላይ ወይም ደግሞ ፊት ለፊት በምታዩት የጎፈንድሚው ሊንክ ላይ እንደዛው። ይኸው ጎፈንድሚው ሊንክ ፊት ለፊት አለላችሁ እና በሱ ላይ ልታግዙን ትችላላችሁ። ኦኬ ደስታው ምናምን በቃ አንተ ባገኘው አጋጣሚ እስራኤል ጥሩነትን ለማስተዋወቅ ጥሩ ናት ብያለው ዛሬ ብዬ ከሆነ ይገርማል። ግን ብልም ለምሳሌ አሁን ላይ ባለው ስታቲስቲክስ ዛሬ የወጡት ሰልፍ የወጡትን የእስራኤል ተቃዋሚዎች በናታንያሁ ላይ አንዳንዱን ኢንተርቪው ሲያደርገው 80 ፐርሰንት የሚሆነው የእስራኤል ሰው እንኳን ይህን ጦርነት አይደግፍም ይላል። ታዲያ ከእነሱ ጋር ቆመ መንግስቱ ላይ ናታንያሁ ላይ እሊቱ ላይ ጫና ብታደረግ ነው የሚሻለው፣ ወይስ እንዳንተ ጭፍን የሆነ እይታ አባይ ይሻላል? የቱ ይሻላል? ወንድም ዓለም በአሁኑ ሰዓት ማንኛውም እነ መሐመድ ብን ሰልማን እነ ምናምን ከትራምፕ ጋር ሲላላሱ የተለያየ ነገር ሲያደረጉ፣ ሆላንዶች፣ አሜሪካ ዛሬ ተማሪዎች የወጡት ምን ያህል ብዛት ያላቸው አብረን ነበር። በጣም ብዙ ሰዎች ስንት ሰልፍ አድርገው የፍልስጢን ወንድሞች እንዳይራቡ ጦርነቱ ይቁም ብለው ቆመዋል። ግን ሙስሊም አይደሉም፣ አይሁድ ናቸው አንዳንዶቹ፣ አንዳንዶቹ ክርስቲያን ናቸው። ስለዚህ ስትታወር አንዳንዴ በቃ በጣም ትቸገራለ ለመስራት ትቸገራለህ። ስለዚህ ነው ይሄ ጥላቻ ባዶ ጥላቻ እውርነት እንተው። በእርስ በርሳችንም በዓለምም አያስኬድም አያዋጣህም። ስለዚህ እስራኤልም ሆነች ሳዑዲም ሆነች ማናቸውም ከእኛ ጥቅም አንግል ብቻ ነው የምናያቸው። እነሱንም ሊያደርጉልን አይችሉም። እኛ ነን ጥቅማችንንም ጉዳታችንን መወሰን የምንችለው። ሌላው ከህዝብ ጋር ግን ከማንም ሰው ጋር እስራኤልም ሆነ አይሁድም ሆነ ክርስቲያንም ሆነ ምንም ሆነ ሰላም የሚፈልግ እስከሆነ ድረስ እኛ ጋር ጦርነት እስካልገጠመ ድረስ እኛ ጋር ምንም ጠብ የለም። ሌላው ከፍልስጤሞችም ጋር ቢሆን ፍልስጤሞች እንዳይነኩ ጦርነት እንዳይመጣባቸው፣ እንደዛው የእስራኤል ሕፃናት እና ሴቶችም እንዳይጎዱ ጥሪ ማድረግ አለብህ። ይህንን ሀሳብ የምትስማማ ከሆነ ይሄ ነው ሀሳብ በቃ ከዛ ውጭ ሌላ ትርፍ ነገር የሚያስወራ ነገር የለም ብዬ አስባለሁ። በተረፈ ጥያቄዎች፣ ሀሳቦች ካሉ በጣም ደስ ይለኛል። አላህም ቁርአን ላይ ለይሱ ሰዋአ ይላል

በአስር ሳንቲም ብትታመነው የማይታመንህ እንዳለ ሁሉ በተራራ የሚያክል ሀብት ደግሞ ብትታመነው የሚታመንህ አለ። ይሄን ቁርአን ነው የሚለው፣ ያ ያልኩት። ስለዚህ ሰዎችን በጅምላ መፈረጅ፣ በጅምላ መጥላት፣ በጅምላ ሰዎችን መንቀፍ ሴጣናዊ ባህሪ ነው። ስለዚህ ከዚህ ሴጣናዊ ባህሪ መውጣት መቻላል ላ የጅሪመነኩም ሸነአኑ ቀውሚን አላ አንላ ተዕዲሉ። ቁርአን ላይ የሆኑ ሰዎች ላይ ያለባችሁ ቁጣ በእነሱ ላይ የማይሆን የሆነ ፍትሃዊ ያልሆነ አካሄድን እንድትሄዱ እንዳያረጋችሁ ይላል። ፍትህ እንድጥሶ እንዳያረጋችሁ። ሌላው ቀርቶ ነቢዩ ሰለላሁ ዓለይሂ ወሰለም ሌላው ቀርቶ እሳቸውን ወደ መካ ወደ አበሻ ያሰደዱ ወደ መዲና ያሰደዱት ሰዎችን እነሱ በተራቸው ጠዋፍ ሊያደርጉ ሲመጡ እንከለክላለን ሲሉ ነቢዩ ኖ አላላ እነዚህ አይደሉም የከለከሏቸው። የእነሱ ወንድም አጎት ምናምን ወይም እነሱ እንኳን ቢከለክሏቸው፣ አሁን ግን ሊከለክሉ ሳይሆን የመጡት ጠዋፍ ሊያረጉ ነው። ስለዚህ በካለእንዳትከለክሏቸው ስጧቸው ተወኑ ልብሪ ማለት ነው። እንዳውም በመልካም ላይ ተባበሩ ከማንም ጋርእዚሁም በመጥፎ እንዳትተባበሩ። ስለዚህ እንዲህ አይነት እሳቤ ካለህ ከሰው ጋ ትኖራለከሁሉም እና በዛ አይነት መልኩ ብታይ ጥሩ ይመስለኛል። ጭፍን የሆነ ጭፍን የሆነ የሆነ የክርስቲያንም ፍን የሆነ የሙስሊምም ጭፍን የሆነ ምናምን ጥላቻ ለእኛ ተገቢ አይደለም፣ በሽታም ነው። ከዛ ነፃ ውጣ ወንድም አለም እና ነፃ ከሆንክ በጣም ነፃ ትሆናለ፣ ልብህ ሰፋ ይላል፣ ከሁሉም ሰው ጋር መኖር ትችላል። አሁን ለምሳሌ ሰሞኑን ሁለት እስራኤሎችን የገደለው ሰው ስፓኒሽ እኮ የስፓኒሽ ሰው ነው። ትክክል ነው ማለት አይደለም እነሱ ምን እንዳደረጉ ምንም የማውቀው ነገር ስለሌለ ስፔሲፊክሊ ያደረጉት ነገር ሳይኖር ዲፕሎማቲክ ብቻ የእስራኤል በመሆናቸው ገሏቸው ከሆነ እሱ ሌላ ጉዳይ ነው ስለዚህ እነዚህ ሰዎች ይህንን ያደረጉት ፍልስጤን ብቻ ብለው ነው ግን ሙስሊም አይደሉም እንደውም አይሁዶች አሉ በጣም የሚገርም አሁን ተሳትፈው የሚሄዱ ስለዚህ ጭፍንነት ምንድን ነው ስሙ እውርነት በጣም መጥፎ ነው መሀይምነት ሲደረብበት በዛ ላይ በጣም ትጠፋለህ ችግር ነው አላህ ይጠብቀን በተለይ ከድርብርብ መሀይምነት አላህ ይጠብቀን ወንድሞች እህቶች እና ከጭፍን ጥላቻ ከጭፍን ጥላቻ አላህ ይጠብቀን። እኛን አገራችንን የሚያድናት ጭፍን ጥላቻና የጅምላ ፈረጃ ሲቀር ነው። የጅምላ ፈረጃ እኛ የምናውቀው ክርስቲያን ወገኖች ሲባል ጎረቤቶቻችን፣ እኛ ቤት ምግብ ከሌለ እነሱ ጋር የምንበላባቸው እነሱ ሃይማኖቱን አያውቁታል አያውቁትም፣ የራሳቸው ችግር። ሃይማኖትን ማስተማር ትፈልጋለህ? በጸባይ አስተምር። ከዛ ውጪ በጥላቻ ምናምን ምንም አታመጣም፣ ምንም አሁን ያለው እርስ በርስ ጥላቻ በየድርጅቱ እርስ በርስ ጥላቻ፣ በሀገር ደረጃ በዘር ጥላቻ፣ በሀገር ደረጃ ጥራቻ፣ እንደገና ባለሥልጣኖችን ጥላቻ፣ በጅምላ ጥላቻ ስፔሲፊክ አድርገህ ተናገር እስኪ። ምን አጠፋ ሲባል አንድ ባለሥልጣንን አንድ ነገር መቁጠር ሳትችል ዝም ብሎ በጅምላ ጥላቻ። እንዲህ አይነት ጥላቻ በእስልምናም፣ በሃይም፣ በክርስትናም በሰውኛም ተቀባይነት የለውም። በሰውኛም በምንም ስለዚህ ከዚህ አይነቱ አጉል የሆነ ጥላቻ ወተን በንግዱ በምኑ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሞቱ ይልህና ግን አንድ አይሁድ ጋር ጋቢያቸው በቀብድ እንደተያዘ ይላል። ሱብሓነላህ በቀብድ እንደተያዘ ማለት ዱቄት ሰጥቷቸው እስክመልስልህ ብሎ ጋቢ ወይ ጦርነት ላይ የሚለብሱትን ነገር ሰጥተውት ሞቱ። ነቢዩ ሰለላሁ ዐለይሂ ወሰለም ጋቢያቸው እሱ ጋር። አንዲት አይሁድ ሴት ሙስሊም እስኪ አማ ነብይና አይደለህም የሚለው ላረጋግጥ በሚል ጠራቻቸው ይላል። ጋብዛ ቤታቸው ጋብዛ ቤቷ ጠር ተጠርተው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም አብረው በሉ፣ አብረው ጠጡ። ከዛ ግን አንዱን ስጋ ሲያነሱት እሳቸው ስጋው ነገራቸው ይላል። ይሄ የተማርነው ነው በሐዲስ ላይ መርዝ ተደርጎብኛል። ከዛ ምን ነው ይሄን አደረግሽ? አይ ነቢይ ከሆንክ በቃ ልክ ነው አስበላው ግን ካልሆንክ ትበለዋለ ትሞታለ ተገላገል በቃ ስቀውን ያለፉት እቺ ሴት ትገደል እንዴት የግድያ ሙከራ አደረገች ምናምን እንኳን አልተባለም ይሄን እናወራዋለን ቢያንስ በቲዎሪ ስለዚህ ይሄንን ካረ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን አይሁድ አይሁዶች አስክሬን ተሸክመው በጠገባቸው ሲያልፉ ከሰሓባዎቻቸው ጋር አብረው ሆነው ከባልደረቦቻቸው ጋር ቆሙ ይላል እሳቸው ብድግ ሲቆሙ ሌሎቹ ምን አሉ? አንዱ ምን አለ? ይሄ እኮ የሁድ የሁድ ሰውዬ ሞቶ ነው ሲላቸው፣ ቢሆንስ ነፍስ አይደለም ተነስ አሉት ይላል። ተነስ ሁሉ እንዲህ አይነት አስተምሮ ይዘህ እንደዚህ አይነት አስተምሮ ያለው ሃይማኖት ይዘህ ሃይማኖትን አታሰድም። ፕሊስ ኦኬ፣ ወንድሞች እህቶች፣ ኢብራሂም ወንድሜ፣ አንድ ደቂቃ ስጠኝ፣ ወደ ኮምፒውተሩ ላስተላልፍህ አንዴ አንዴ ወደ ኮምፒውተሩ ላስተላልፍህ ነው። ሄሎ ላይቭ ላይ ሶሪ። ስለዚህ ስትጨርስ እናወራል። ሶሪ ቴንክ ዩ። ኦኬ ወንድሞች እህቶች እንግዲህ መደወል ከፈለጋችሁ ስልካችን ዝግጁ ነው።